ወኮልም አቤ ፋሚሊ ሰላም፣ እንዴት ናችሁ? አሰላሙ አሌይኩም ወረህመቱላህ ወበረካቱ። ደህና የተከበራችሁ የፈረሰኛዋ ፋሚሊት ቤተሰቦቼ እንዴት ናችሁ? ደህና ደናናችሁ? በያላችሁበት ያላ ሰላምና ዝነት ይብዛላችሁ እያልኩኝ ዛሬ እንግዲህ ከሚስ ምሽት ከእናንተ ጋር የተወሰነ ደቂቃ አብሬ ለማሳለፍ የውከች ብዬ እላችኋለሁኝ። አብራችሁ እንድትቆዩ ደግሞ ባቢ በአክብሮት እየጋበዝኳችሁ ነው። ደግሞ ወደ ጅና ፈቅጄ ደስ እያለ ከእናንተ ጋር ልቆይ፣ ዝግጅቴን አጠናቅቄ ጨርሻለሁ ማለት ነው። ዋሊኩም ሰላም ወረመቱላ ወረከቱ። ዋሊኩም ሰላም ወረመቱላ ወረከቱ። አህለን ማሪ፣ አህለን ሄቡ፣ ሁላችሁም እንኳን ደህና መጣችሁ ብያለሁኝ። አህለን ገባ ገባ፣ በሉ ቦታ ያዙ፣ ሻይ ቡና ምናምን እላችኋለሁ እና ያው ርዕስ የለኝም እንግዲህ በር ስለሌለኝ ነው በዚህ የገባሁት። እኔ በር በሌለኝ እንዴት ነሽ ፈረሰኛዋ አለ መስዬ እንዴት ነሽ? በር ስለሌለኝ ነው በዚህ የገባሁት። በር ሳይኖረኝ ሳይኖር ሁሌም በዚህ ይገባለሁ። አገራችን ግን በጣም ነው የሚገርመው። የሚገርማችሁ ጉርሻ ላይ የታችሁ ሊሆን ይችላል የሆነ ሕንጻ ልጅ ጠፍቶ ሲፈለግ ሰው ቤት ታስሮ እጅ እግሩ ታስሮ ሳጥኑ ውስጥ ተደብቆ የተገኘው። እራት የለም እንዴ አለ አለ። እኔ ቶሎ ሰላም ነው አለው። አልሐምድሊላሂ ታህሊማ እንዴት ነሽ? ሰላም ነው ወይ? ዋሊኩም ሰላም ወራህመቱላሂ ወበረካቱ። ጌራ አውራው ማን ተቀለብሽ? በሩን ማን ተቀለብሽ? በሩ እንግዲህ አንዳንዴ ይዘጋዋል፣ አንዳንዴ ይከፍተዋል። አሁን ደሞ ዘግቶታል። መጣን። እንኳን ደህና መጣሽ ሙ አስማ። ዋሊኩም ሰላም ወራህመቱላሂ ወበረካቱ ሙ አስማ የታገተው ህፃን አባት ምስክርነት ልጄ ከሞት አፋፍ የመለሰልኝ ቅዱስ ሚካኤል ሰኔ ስምንት ታግቶ የነበረው አንድ ህፃን። በነገራችን ላይ ህፃኑ የሚያሳዝነው ሱብሃንአላህ፣ ህፃን ማሄርን ማታቆት የላችሁም። የዛሬ ከሁለት አመት ከአምስት ወር ከስድስት ወር ሆኖ ከጠፋ ማለት ነው። እስካሁን ድረስ አድራሻው የለም። ይህ ህፃን ልጅ ግን አላህ ትረፍ ሲለው ታስሮ ጎረቤት ቤት ተገኘ ማለት ነው። ወይኔ ኔ ስለ ሀገር ሳስብ ያመኛል። በጣም ነው የሚያስጠላ ወላሂ ህጻኑ ልጅ እጅግ አስሮ ሳጥን ውስጥ የሚደበቅበት ሀገር። ለምን በት የለሽም። በሬ ያሞት ነው በሬ ያሞት። ቤቴ ታሟል፣ ቤቴ ታሟል። አላህ ያሽርክ በሉልኝ። ቤቴ ኔ ምር በጣም ሞኬን ሊያበላሽ ነው። አይ የበሩ ነገር አይወራ። የእንጀራ እናት ሆኖብኛል። ኧረ ከእንጀራ እናት የሚባሰ ነው። ላማሄር አልተገኘም ሀቢቢቲ። ማሄርማ ሁለት ዓመት ከአምስት ወር ከስድስት ወር ሆነው ከረመዳን በፊት ሁለት ወር ሶስት ወር አሁን ሁለት ዓመት ከስድስት ወር እየሆነው ነው። አልተገኘም እና አልተገኘም ማለት ነው። አይ ያው ይህም ልጅ እንደዛ ህፃን ነው እንደ ማሄር ማለት ነው። ጎረቤት ቤት ነው ታስሮ የተገኘው። እንዴ እንትና ላይ አላያችሁም እንዴ? ጉርሻ ላይ ታሪኩ ረጅም ነው እና በጣም ነው የሚያስፈራው። ሲ አሳሪዋ ደግሞ ከማረሚያ ቤት የወጣኝ ምናምን ናት። በሬ የተመልሶ አሁን ነው የተወሰደው። ስማ፣ ሰሞኑን ነው ደግሞ ድጋሚ ወሰደብኝ። ሙሉ ታሪክ የነበረውን ባገኘው አነብላችኋለሁ። ዋአሌይኩም አሰላም ወረህመቱላይ በረካቱሁ። እንዴት አመሽሽ ፋጡም? እንዴት አመሽሽ? ቃል ይህ እንኳ ንደዳመጣ ግን ምን ይሻለናል አላቅም። ምን እንደሚሻል ምን እንደሚሻል አላቅም። የበሩ ነገር ማለት ነው ፍትህ እንጠይቅ ሰላማዊ ሰልፍ እንውጣ። እንዴ ማስማ ለምንድን ነው በር የሚወስደው? ክስ አለብሽ እንዴ? ክስ አይደለም የሆነ የሚሟላ ፕሮሰስ ነበረና እሱ ለመሟላት ሲል ብድግ ያደርገዋል ውስድ ያርግብኛል አብሽሩ ገባ ገባ ብሎ አሁን የራስ ወሬ ጠፋ። ቢሆን ፍሪቲ እንኳን ደህና መጣሽ። ቢብቲ ሰላም ማሬ፣ እንዴት ነሽ? ደህና ነሽ? ፍሪቲ አትጠገብ አዩ መጣችላችሁ የድሮዋ የጥንቷ። ወአለይኩም ሰላም ወራህመቱላሂ ወበረከቱ። ፋሚሊ እንኳን ደህና መጣሻ። ቢብቲ እንዴት ናችሁ? አለን ዘሙ፣ ይሄ እንኳን ደህና መጣሽ። ወአለይኩም ሰላም ወራህመቱላሂ ወበረከቱ። አለን ዘሙ እሺ አስፈታሽኝ ማስረከቢያው ላይ ማንን ነው? ሁላችሁንም፣ ሁላችሁም ደምሩኝ ወይ ወየው ወየው ሁላችሁ ብላለች ፍሪቲያ፣ ትጠገብ ፈጡም ብላለች። እኔ ነው ዘሙያ ያ ቤት ይያለው ነኝ። ራቢ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ዘምዬ ማር እንዴት ነሽ ተብልሻል። አህለን አያን እንኳን እንደናመጣ ሳዲ ሳዲን ሳዲ፣ ኦኬ ሳዲ ሰምተሻል፣ አመሰግናለሁ። ሀያን እንኳን ደና መጣችሁ። ሳዲ ማስረከቢያ ግሩፕ ብሎኩን ፈታሽኝ ወይ እየተባልሽ ነው። አረ እንግሊዘኛ what this fresh fresh what this fresh this is my lip tok tok talking። እኔ ያው ምን እንግሊዝኛ ተናገሪ ይመስላል። እሺ ውሱ ስትንቀዠቀዥ ራስሽ ሊፍት ብለሽ ይሆናል እንጂ ማንም አያስወጣሽም ብለሽ ነው፣ ማን ያስወጣኛል ብለሽ ነው ተብለሻል። ደምሩኝ መልሳለሁ ብላ ለይ ራቢ ራቢዬ። አሁን ህገ መንግስቱ አይፈቅድም ይቃወማል። በዚህ ሰዓት፣ ሌላ ሰዓት እንግዲህ እንደምርሻለን ቃልዬ መልሳት ውጤት ማስረከቢያው ያው ኧረ ወላሂ እኔ ምንም አልነካሁም፣ ይሄና ክልማ አይደለሁም ብላለች። ኦኬ ለማንኛውም ላይክ አርጉ ነው ማሻላ። እንዴ ሸረተልኝ እንዴ አረመጂ ማሻላ፣ አላሁ አክበር። ቡሉ ማሻላ፣ ቡሉ ማሻላ፣ አላሁ አክበር። እየሸረተልኝ ነው ውስ ማን ያስወጣሻል? ደሞ በቅልፍ ልብሽ ደልተሽ ይሆናል። ታስረናል፣ ደምሬን እራቢ ስንፈታ እንመልሳለን። ኮሜንት አስቀምጭ። ተብርሻል። አይዋ እንዴ ሄዱ። አሁን አምሳ ሞልቶ፣ አሁን ደሞ በረሩ ወይ መንፈሶች መንፈሶች መጥተው ነበር። አይ ወይ ይሄው አሁን መጡ። ሸረተልኝ እንደ ቃል እየሸረተልኝ እንደ ሊክሰይ ነው መሰል ዝም አትይም ቤተሰብ ተኝታ ስታንኮራፋ ዘይ ዘብርቃ ይሆናል። ውጤት እንዴት መንጂሻ ውጤት እንዴት መንጂሻ ክክ ቃል በይ ቻይናኛ አውሪ እንዲቀመጡ ቻይናኛ አውሪ ሰባ ሆኑ ማሻላ ማሻላ ሴይ ላይክ ፕሊዝ። መቶ ሰላሳ ሞሉ ሴይ ላይክ ፕሊዝ። ዚ ዚ ዝ መንፈስ ዮር መንፈስ ሴይ ላይክ ሰብስክራይብ ፕሊስ።

በአላህ ስም እጅግ በጣም ሮሮ በጣም አዛኝ በሆነው የልጅ ሀቂቃ ለምብብላች ስለ ልጅ ሀቂቃ ወይም ልጅ በተወለደ ለወንድ ልጅ ሁለት ፍየል ወይም ለሴት ልጅ አንድ ፍየል የሚታረድበት የሚወጣው አቂቃ ማለት ነው። መልእክተኛውንም የሰጣችሁ ማንኛውንም ነገር ያዙ፣ ከእርሱም የከለከላችሁን ነገር ተከልከሉ። አላህን ፍሩ፣ አላህ ቅጣቱ ብርቱ ነውና ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሃ

ያለቀ እና የተወደደ ሱና ነው። የቂቃ አላማው አለ ሰላቱ ሰላም የቂቃ አላማው የተደነገገው ምክንያት ለአላህ ምስጋና ለማድረግ ነው። ይህም አንድ ሰው ልጅ ስለት ስለተወለደለት በመደሰቱ በሰባተኛው ቀን ደስታውን ለመግለጽ ይሄንን ደስታውን ሰዎች እንዲያውቁት ለማድረግ እና የተወለደውንም ልጅ የማን እንደሆነ ለማሳወቅ እና አላህ ደግሞ ልጁን እንደሚጠብቀው እንዲሁም ሷሊህ ልጅ እንዲሆንለት ምክንያት እንዲሆን የሚደረግ እርዱ ሰውን የማብላት አርዶ ሰውን የማብላት ስነ ስርዓት አቂቃ ይባላል። ሱነን ኢብኑ ማጃህ መጽሐፍ 27 ሀዲስ 3285 ሰሞራ እንደተረኩት ነቢያችን መሐመድ አለ ሰላቱ ወሰላም እንዳሉ ማንኛውም ህፃን በአቂቃው መውጣት አለበት። በሰባተኛው ቀን እርድ ይታረዳል፣ የራሱ ጸጉሩ ይላጫል፣ እንዲሁም ስም ይወጣለታል። ዓን ሰሙራ አን ነቢይ ሰለላሁ ዓለይሂ ወሰለም ቃለ ኩሉ ጉላሚን ሙርታሂኑ ቢዓቂቀቲሂ ቱዝበሑ ዓንሁ የውመ ሰብዒ ወይሐለቁ ራእሰሁ ወይሰማ። በአብዛኛው ሙስሊም ምሁራን እንዳሉት አቂቃ መደረግ ያለበት ትልቅ ሱና ነው። አንዳንድ ምሁራን ደግሞ አቂቃ ማድረግ ዋጂብ ማለትም የውዴታ ግዴታ ነው የሚሉ ዑለማዎች አሉ። በላጩና የተመረጠው የአቂቃ ማውጫ ጊዜው ልጁ በተወለደ በሰባተኛ ቀን ነው የሚሆነው። ወላጆች አሊያም አያቶቹ ማለትም የወላጆቹ አባትና እናቶች ለልጅ ልጆቻቸው አሊያም ለልጅ ልጃቸው አቂቃ ማውጣት አለባቸው ይችላሉም። የተወለደው ልጅ ወንድ ከሆነ ሁለት በግ ወይም ሁለት ፍየል፣ ሴት ከሆነች ደግሞ አንድ በግ ወይም አንድ ፍየል ሊታረድ ይወደዳል። እንዲሁም ስሙንና ደህና ኢስላማዊ ስም መውጣ በመምረጥ ሊጠራው ይገባል። ለምሳሌ ወንድ ከሆነ አብዱራህማን፣ አብደላህ፣ ሙሐመድ ወዘተ ሲሆን ሴት ከሆነች ደግሞ አስያ፣ መሬም፣ ሀዲጃ፣ ፋጡማ ወዘተ ተብሎ ስም ቢያወጡላቸው ይወደዳል። የመስኩሙራ የመስኩ ምሁራን ሰባተኛው ቀን ያልታረደ እንደሆነ በአስራ አራተኛው ቀን ሊታረድለት ይችላል ያም ካልሆነ በሃያ አንደኛው ቀን ቢያወጣ ችግር የለውም ይላሉ። በአጠቃላይ አንድ ልጅ እስኪ ጎረምስ ድረስ አቂቃ ማውጣት ይቻላል የሚሉ ኦለማዎች አሉ። እናም ቀኑ አልፎዋል ብሎ ይህንን የጠበቀ የተወደደ የነቢያዊ ሱና አለ ሰላት ወሰላም ከመተግበር አንዘናጋ። ኦለማዎች ምን አልባት ሕፃኑ ሰባት ቀን ሳይሞላው የሞተ እንደሆነ አቂቃ ማረዱ አስፈላጊ አይሆንም ብለዋል። አንድ ሰው በህፃንነቱ ወላጆቹ አቂቃውን ካላወጡለት እና ትልቅ ሰው ከሆነ በኋላ አቅሙ ካለው ጓደኞቹን ሰብስቦ ዓላማውን ነግሯቸው፣ ማለትም አቂቃ እንደሆነ ነግሯቸው አቂቃ ማውጣት ይችላል። ስለዚህ እድሜያችን የፈለገ ያህል ቢሆንም አቂቃ ነይተን ማውጣት እንችላለን አንዘናጋ የታረደው እንስሳ ስጋው በኢድ አል አድሃ በዓል እንደሚደረገው ሁሉ ሁለት ሶስት ቦታ በመከፈል መከፈል አለበት አንዱ ሶስተኛው ለድሃ አንድ ሶስተኛው ለጓደኞች እና አንድ ሶስተኛው ደግሞ ለቤተሰብ ይሰጣል። አንድ ሰው የታረደ ስጋ ሁሉንም ና ችግርተኞች ሰዎች መስጠት ይችላል። መንፈሶች አሉ። ማሻአላህ እናትና ልጅ እንዴ መጣሽ? እንዲ ሀቢብቲ ላይ ካህን አረበ ኦመ በኦመር ለኦመር ነው እንዴ የሚባለው? እስከምትመጪ ይቀመጥ አብሽሪ መንፈሶቹ

አሁን ስልሳ ሆነዋል። እንግዲህ ከመጡ እንጠብቃቸዋለን፣ ካልመጡም ደግሞ ይመቻቸው። ውልጠጣነ ውዶች ስሚላ ስልሳ አራት ሆኗል። አይ አሪፍ ነው። እኔ እኮ እንደውም ለምን አይሸርትልኝም እያልኩ ነበር። አንችማ መንፈሶቹ ይወዱሻል። እንደዚህ ግቢ ሁሌ እኔ ሞኒኮን በኋላ ጠልተውኛል። ሀቢብቲ በፊት ይወዱኝ ነበር ታውቂያለሽ። ሞኒኮን በኋላ በዚህ ስለማልገባ መሰለኝ አይመጡም ነበረ ነበር። በፊትማ ሞኒኮን መሆኔ በፊት ማሻአላ አይመጡ ነበረ። በተለይ ቀንቀን ስገባ እራሱ ይመጣሉ። በሬ ከተመለሰልኝ በዚህ አልመጣም። እኔ በር ሳይኖረኝ በዚህ ነው የመጣው መድኃኒት ነኝ ታወቲው ግኝ አዋ። እኔ የማውቅ ይሻለሁ። ቆይ እነሱ ላስተዋውቅሽ፣ ይሄው ፒላ ያረኳት። እንግዲህ የጠዋቷ የጥንቷ ሌሊት በዛኛው ቀን በዚህ ግቢ እንሻላህ። ሰዓትና ሰብ ይሰጥሻል። ሰዓት እንኳን አልፈልግም። ሰብ አዋ ሰብ ሴት ሰብስክራይብ ፕሊስ። እስኪ በእንግሊዝኛ ጻፍላቸው ኮተች ይቺ ፒላ ያደረኳት። ፍሪቲ መድሃኒት ናት። የድሮዋ መድሃኒት ናት። የድሮዋ ተዘግቶባት አዲስ ከፍታ ነው። እሺ የድሮዋ ልክ እንደ እንትና እንደ ነሳዲ እንደነ ቃል ጠፍቷል። ስለዚህ ቀብያት ቀባታለው። አረ ቆይ አይው ቀብቻታለሁ። ተዋወ ቋት ማለት ነው። አዲስ ሰው፣ ሌላ ሰው ምናምን እንዳትመስላችሁ። በርቱ። አዎ በርቱ ባይቢ ኢትዮጵያ ጅዳ ዛሬ ስብሰባ አለ። አህላነት ከዲቻ ዋሊኩም ሰላም ወራህመቱላሂ ወበረከቱ የኢትዮጵያ ፌዴሬሽን የሴቶችና ማህበራዊ ጉዳይ ሚኒስተር ሚኒስተር ዴኤታ ክብርት ሆሪያ አሊ በጅዳ ኤፌዴሪ ቆንስላ ጽፈት ቤት ጉብኝት አደረጉ። ጅዳ ሰኔ 12 2017 የኤፌዴሪ ቆንስላ ጽፈት ቤት የሴቶችና ማህበራዊ ጉዳይ ሚኒስተር ሚኒስተር ዴኤታ ክብርት ሆሪያ አሊ በጅዳ ቆንጽላ ጽህፈት ቤት በጉብኝት እና ትውውቅ አደረጉ። በጉብኝቱም ወቅት በጅዳ የኢፌዴሪ የቆንጽላ ጽህፈት ቤት ቆንጽላ ጄኔራል ክቡር የቆንጽላ ጄኔራል ክቡር አምባሳደር ጣፋ ቱሉ የጽህፈት ቤቱ የስራ ክፍሎች አስመልክተው ገለጻ ያደረጉ ሲሆን ክብርት ሆሪያ አሊም በስራ ክፍሎቹ በመዘዋወር የሥራ ሂደቱን ተመልክተዋል። በማስከተልም ክብርት ሚኒስትሯ በጅዳ ኢትዮጵያውያን ኮሚዩኒቲ ጉብኝት ያደረጉ ሲሆን በመጨረሻም በቆንጽላ ጽህፈት ቤቱ የዜጎችን መጠለያ ማዕከል በመገኘት በተለያየ ምክንያት በመጠለያው የሚገኙ ዜጎቻችንን አበረታተዋል። ከዚህ ቀን አስቀድሞም በትላንትናው ዕለት ክብርት ሚኒስትሯ በሹሜሲ የዲፖርቴሽን ማዕከል ተገኝተው ወደ ኢትዮጵያ ለመመለስ በመጠባበቅ ላይ የሚገኙ ሴቶችንና ሕጻናትን ታማሚዎችን ጎብኝተዋል ይላል። እንግዲህ ጅዳ ዛሬ ጅዳ ቆንስላ ጽፈት ቤት ስብሰባ አድርገውን ነበር። በነገራችን ላይ ታጠቅም ለጥፎ ነበር እንዳትቀሩ። እየሄድኩኝ ነውኑ ብሎ ደምሪኝና መልሳለሁ ነው። መንፈሶች አሉ ወይኔ፣ 150 ሆኗል። ቀብቻታለሁ ተቀባይ

በሉ ለይኩ፣ አዎ ለይኩ። እነዛ መንፈሶች እራሱ ለይኩ። እንዳትወጭ ቁጭ ባላለችም፣ ህገ መንግስት አይፈቅድም። የህገ በላይነት መከበር ስላለበት መውጣት የግድ ነው። ጊዜን ስጨርስ ማለት ነው። እና ሳቴን እስከምጨርስ ነው ማወራው። አስፈቅጃቸዋ። አይ አይፈቅዱም። ምክንያቱም ሰሞኑን እነዚህ የመጡ ነው፣ ሁሉም ቤት ማለት ነው። እነሱም እኔ ይቅርብኝ ይቅርብኝ ለበረካ ካለው እንግዲህ ከአስር ደቂቃ በላይ ስለቆዩ በቂ ነው። አስፈቅጃቸው፣ ደምሩ ብላለች። ከድጃ ከድጃ ህገ መንግስት አይፈቅድም። አለሁ። ኦኬ አው አብሽሩ፣ ተበሽሩ ገና ደቂቃለት እንደ ተቀመጡ እሺ በርቺ ፈረሰኛዋ። እሺ ነጃ ነጃ ተምትበይ መተሻል። ወይኔ አላየሁሽም ነበር በጣም ይቅርታ። አቢብቲ አመሰግናለሁ። ኮመንት እያየሁ አልነበረም። ወይኔ 44 አልሞላም። እንትኖች እንዴ አውጥቶ የነበር እንዴ 44 የለ 144 ሆኖ። እናንተ ግን የት ናቸው? ወላሂ ኮመንት አይጽፉም። ወይኔ የእኛዎቹ ደክመዋል። በጣም ነው የቀዘቀዘው፣ ሰው አይ እዚህ ጋ ደቂቃውን ቆርጦብኛል ብዬ ነው እንጂ በሰላማችሁ ነው እንደዚህ የቀነታችሁ። ጣብሽሪ ችግር የለም ሻቤንቲ ያሶስት ላይክ እናንተ፣ የዶላር ምልክቱ አለ። ሳስ ገቡ ወላይ፣ ለምን እንደድሮ ላይክ አርጉ። አዲሶቹ ሰብስክራይብ አይከፍልበትም። ትክክል ነጃትዬ፣ ባይተረኛ ገባች ገባች ገባሽ። ኦኬ እንትን ይታያችኋል፣ የዶላር ምልክቱ። ወይኔ በቃ ለወጣ ነው። ሶሪ እንዳትቀየሙ እንግዲህ መንፈሶች። አምሶሪ ሶሪ ብያለሁ በድጋሚ ስመጣ እንዴት መጣው አማና አደራ ካሚንግ ባዴን ኦኬ። እና ለነበረ ቆይታ እጅ ጋር ጋር አመሰግናለሁ ሀባይቢ እስቲ ቆይ ሊንክ ተለቋል። ባይ ውዶች፣ ሰላም አለይኩም ወራህመቱላሂ ወበረካቱ